ከዚህ በፊትም ይህ ክልል በተለይም አማራ ክልል በኢትዮጵያ ሕገ መንግሥት በተለይ በ1983ቱ ድምጹ እንዳልተሰማና እንዳልተካተተ ሁልጊዜ ይሰማልና ይህ እንዳይደገም በአሁኑ ሰዓት በኢትዮጵያ ሀገራዊ ምክክር የምታደርጉት ጥረት ምንድን ነው በተለይም ደግሞ ጸጥታ ችግር ባለበት ሁኔታ ምን ያህል ቅቡልነት አለው? እንደዚህ ባለው ሁኔታ ህዝብን ማወያየት ማመካከር፣ ከዚህ በኋላስ ወዴት ነው የምትሄዱት? በተለያዩ በትግራይ በተመለከተስ ምን ሀሳብ አላቸው? በትል ለተባለው ለሁላችሁ በጣም ግልጽ እንዲሆን አንድ መቶ ሰላሳ ሁለት ወይም ሶስት ሚሊዮን ህዝብ በአካል አይገኝም። ነገር ግን የአንድ መቶ ሰላሳ ሶስቱም ህዝብ ስሜት፣ ሀሳብ፣ አመለካከት ጥያቄ እነዚህ እንድንጸባረቁ፣ እንድወከሉ፣ እንድካተቱ ጥረት እናደርጋለን። እየተደረገ ምን ያለው በአሁኑ ሰዓት በጣም እንደምታውቁት ብዙም ጊዜ የምናገረው ነው። አንድ ሰው አጠቃላይ ሰውነቱ ቢታመም በውስጡ ያለውን በሽታውን ለማወቅ ሰውነቱ እንዳለ ወደ ላቦራቶሪ ገብቶ ሳይሆን ደም ጠብቶ ተወስዶ ተስት ነው የሚደረገው። ምክንያቱም መላ ሰውነቱ የሚወከለው በዛች ደም ጠብታ ስለሆነ ስለዚህ ከ132 ሚሊዮን ሕዝብ ፍላጎቱ ምንድን ነው የምለውን ከተለያዩ አቅጣጫዎች ማግኘቱ ላይ ስለሆነ በሀሳብ ውክልና ላይ ስለሆነ፣ ግለሰብ ተገኘ አልተገኘ ብቻ ሳይሆን መገኘቱ እጅግ አስፈላጊ ነው። በጣም ጥሩ ነው። ነገር ግን ባይገኙም እነሱን ሀሳብ የሚወከልበት መንገድ መሻት ነው ለእኛ ትልቁ። አሁንም እንደተባለው ደግሞ ህገ መንግስቱ ላይ ስላልተወከለ በአሁኑ ሰዓት ምን ልዩ ነገር የተሰራ ነው? በአራት በአምስት ደረጃ ነው እየሰራ ነው ያለ። ነው የሁሉም አካታፊነት ግልጽ እንዲሆን፣ የሁሉም ኢትዮጵያዊ ባለቤትነት በዚህ ሀገራዊ ምክክር እንድንጸባረቅ፣ አንደኛ በግለሰብ ደረጃ እያንዳንዱ ኢትዮጵያዊ አጀንዳ መስጠት እንደምችል ለዚያው አውድ አመቻችተናል። ካሉበትም ደውለው፣ በኢሜይልም፣ በፌስቡክም በተዘረጉ ስርዓቶች በሙሉ በመግባት በግለሰብ ደረጃ በቡድን ደረጃ፣ ሁለተኛው በቡድንም ደረጃ በማህበረ ተደራጁ ይሁኑ ያልተደራጁም ይሁኑ ካሉበት የሚሰጡበት መንገድ ከዚያስ ከርቀት የሚገኙት እንደነ ዳያስፖራዎችን በተቻለ ማንም ሰው አልተወከልኩም፣ የለሁበትም እንዳይባል ልክ የሰማንያ ሦስቱ አይነት ይህ ህገ መንግስት አይወክለኝም ወይም ይህ ምክክር አይወክለኝም እንዳይሉ የእያንዳንዳቸው ሀሳብ ግለሰብ ደረጃ፣ በቡድን ደረጃ፣ በማህበረሰብ ደረጃ በማናቸውም ሁኔታዎች እንዲወክሉ ጥረት አድርገናል። ስለዚህ ቅቡልነቱ ከሂደቱ ጋር እጅግ በጣም የተያያዘ ነው። የሌጂቲመሲው ኤክስፕሬሽን ወይም ግልጽነት በፕሮሴሱ ወይም በሂደቱ ላይ ነው። ይሄ በሳይንስም የተረጋገጠ አካሄድ ስለሆነ በጸጥታ ችግሮች ውስጥ ምክክል በፊት አታካሂዱ ምር የተባለ ነው። ኦሮሚያ ባካሄድ ነው ግን በትክክል ማየት ይችለናል። በዚሁም እንደ አምላክ ፈቃድ፣ እንደ ህዝባችን ዝግጁነት፣ እንደ አስተዳደር፣ እንደ አመራሮች ጥንካሬ የሁሉም በተለይም ደግሞ የተቃዋሚ ፓርቲዎች፣ ሲቪል ማህበራት፣ ምሁራን የሁሉም መተባበር እጅግ አግዞን ለዚህ ደርሰናል። ምክንያቱም ለጸጥታው መደፍረስ ለግጭቶቹ መነሻ ምን እንደሆነ በመመካከር እንጂ እንደገና በዚያ በግጭቱ ላይ ኦልሬዲ በምንድ እሳት ላይ በቤንዚን መርከብከብ ሳይሆን እነዚያን የምናበርድበትን መንገድ ያው እዚያው መፍትሄ ምክክር ስለሆነ ነው። በተመሳሳይ ጥያቄ አክቲቭ ግጭት ካለበት አካባቢ እንዴት ተመርጦ መጡ፣ ዘ ፈርስት ፕሌስ እንዴት ሊመጡ ቻሉ? በጣም ፋንዳሜንታል ጥያቄ ነው። ምን አይነትስ አሁን ለምሳሌ ከሩቅ ያሉ ሰዎች ባህር ዳር ከተማ ውስጥ ስብሰባ እየተካሄደ ነው ያለው የምለውን ከባህር ዳር ውጭ ያሉ ሰዎች እንዴት ነው የሚረዱት? በጣም አስፈላጊ ጥያቄም ነው። ይሄ ጥያቄ ለኛም መጀመሪያ አክቲቭ ግጭት ካለባቸውም አካባቢዎች በነገራችን ላይ ቀደም ሲል የተዘረዘሩ ወረዳዎችን ቁጥር ሰምታቸዋቸዋል ያን ስምንት አሁን ከአራቱ በስተቀር ከሁሉም ተካፍለ ከስልሳ ሰባቶቹ ውስጥ አካሄዳችን እንዴት ነበረ? ሀገራዊ ምክክሩ የሁላችንም የጋራ ስራ ስለሆነ እዚያውም ደግሞ ከኛ ጋር አብሮ ይሰሩ የነበሩ የተባባሪ አካላት ብዛት የምታወቁት የምሰሙት ነው። ምክንያቱም አካሄዳችን ከታች ወደላይ ሀገር በቀል እውቀትን መሰረት ያደረገ አካባቢውን መሰረት ያደረገ ከላይ ወደ ታች የሚጫን ሳይሆን ከታች ወደ ላይ በዋናነት ስለሆነ ከነሱ ጋር በመተባበር ነው። ግጭቶቹ ባሉበትም አካባቢ እዚያው ህዝባችን እኮ አለ። ሁላችሁም እንደሰማችሁ ስትነሱ አማራ ክልል እኮ እንዲህ ነው፣ ከሩቅ ልክ ወንድሜ አሁን ከኢቢሲ ከኢቢኤስ እንዳለው ዲስቶርት የሆነ ኢሜጅን ያለው ልክ ህዝባችን እንዳለቀ በጦርነት አይደለም። በአጠቃላይ እንደ ሰላም ተመራማሪም ተማሪም ሰላም ምንጊዜም አንጻራዊ ነው። ፍጹም የሚባል ሰላም ምናልባት በእስልምናው በጀነት ወይም ደግሞ በክርስትናው በመንግስተ ሰማያት ካሉን በስተቀር ፍጹም የሚባል ሰላም አሜሪካም ይሁን ኤዥያ አውሮፓም የትም የትም ያለው ሰላም አንጻራዊ ነው። ስለዚህ በአማራም ክልል አንጻራዊ ሰላም አለ፣ በኢትዮጵያ አንጻራዊ ሰላም አለ። ስለዚህ አንጻራዊ ሰላም እንዳለ ከባህር ዳር ለካ የሚከናወነው እኮ እኛ እዚህ ሆነን የተለያዩ ሶሻል ሚዲያዎችን በመስማት ራሳችን አታልን፣ እኛም ተታልናል። ስለዚህ እውነትም ሰላም አለ ብለው እንዲያውም ኢንቨስትመንታቸው ወይም እንደገና እንዲያስቡ ነጋዴዎችም ከዚህ ወጡ ካሉ እንዲመለሱ ጥሪ ማስተላለፈ መንገድ ነው እንደምታስታውሱት ጣና ፎረም በየጊዜ የምናካሄደው እዚህ ነው። ከአዲስ አበባ ዩኒቨርሲቲ እየመጣ እኛ ነበርና እየመሰረት ነው እና ከዚህ አይነት ኢንፎርሜሽን የተነሳ የተዛባ ኢንፎርሜሽን የተነሳ ከክልሉ እርቀዋል። ስለዚህ አንጻራዊ ሰላም መኖሩን ከባህር ዳር ውጭ ያሉትን ሰዎች ይህንን ሲያረጋግጡ ሲያዩ፣ እናንተ ምስክሮች፣ እኛ ምስክሮች ሆነን ለሀገራችን በጋራ የምናገለግልበት አንድ አውድ ተፈጠረ ብሎ መናገር ይቻላል። እና በጣም መሰረታዊ ጥያቄ ነው እያቀረብከው የጸጥታ ችግርን በተመለከተ እንግዲህ የጸጥታ ሰዎችን ትጠይቋቸዋላችሁ። እኛ ጸጥታ አስከባሪዎች አይደለንም። ጸጥታውን ለመምራትም ኃላፊነት የተሰጠን አይደለንም። ግን አንድ ነገር አሹር ያደረጉን አሁን ይህንን ከነገ የሚጀምረውን የአማራ ክልል የአጀንዳ ማሰባሰብ የምክክር ምዕራፍ ሊያውክ የሚችል ምንም አይነት የጸጥታ ስጋት የለም የሚል ማረጋገጫ አግኝተን ነው የመጣ ነው ማለት ነው ተነጋግረን በሃይ ሌቭል ተነጋግረን ይሄ አሹራንስ ተሰጥቶ እንደመጣ ነው ማለት ነው። የቀድሞ ሕገ መንግስት በእርግጥ በተለያየ ጊዜ ሲነሳ አሁንም ይነሳል፣ አርሶ አደሮችም ያነሱታል። ፎርዛት ማተር እና አሁን ያ እንዳይነሳ ነው እስከታች ድረስ ይሄድ ነው ማለት ነው። አሁን አዝ አይ ስፒክ ነው 263 ወረዳዎች ከ200 በክልሉ ከሚገኙ 267 ወረዳዎች በፊት 259 ነበር፣ አሁን አራት ተጨምሮ ከመጣን በኋላ 263 ወረዳዎች የተሳታፊ ልየታ አካሂደዋል። ይሄ ማለት ጂኦግራፊካል ከቨሬጁ 98.5% ማለት ነው። በዝርዝር ለማሳየት እንደ ትንሽ እንዲረዳችሁ አሁን ለምሳሌ የ26 የዩኒቨርሲቲ መምህራንን አሰልጥነናል። መጀመሪያ መጀመሪያ እዚህ ክልል ከመግስ ስንገባ ሁለት ጊዜ ሁለት ጊዜ ማለት ነው ሁለት ዙር የፕሮግራም ማስተዋወቅ ስራ ሰርተናል። ከአስሩ ዩኒቨርሲቲዎች 26 መምራን አሰልጥነናል። 2232 ተባባሪ አካላትን አሰልጥነናል። ከዚህ ውስጥ 385 ሴቶች፣ 1847 ወንዶች ማለት ነው። በተሳታፊ ልየታ ረገድ ደግሞ 13900 ወንዶች፣ 5698 ሴቶች በድምሩ 19598 በዚህ ሂደት እንዲያልፉ ተደርጓል። ከክል 19500 ኒርሊ 20ሺ ማለት ነው እንዴ በቃ መላውን አማራ ያካለለ ነው ማለት ነው። የቀሩት አራት ወረዳዎች ናቸው በታወቀ ምክንያት እንዴ እነዛን ስም ዝርዝር ያው ከሚመለከተው አካል ታገኙታላችሁ። እኛ መግለጽ አስፈልገናል። የሴቶች ተሳትፎ 30 ነጥብ 3% ነው። የአካል ጉዳተኞች ተሳትፎ 5.7% ነው። ባስቀመጥ ነው ሜቶዶሎጂ መሰረት ነው የተገለል ወይ ማርጂናላይዝድ የምንላቸው 4% ነው። ኢንተርናሊ ዲስፕሌስድ ፐርሰንስ የምንላቸው የውስጥ ተፈናቃዮች 6.9% ነው በዚህ ሂደት ውስጥ አልፈው አሁን እዚህ የሚመጡት ማለት ነው። ይሄንን እንድታውቁት ነው።